እለቱ ሐሙስ ነው ሰዓቱ ምሽት ነው ቡሄ ከዋለ የለም ክረምት ዶሮ ከጮኸ የለም ሌሊት ተብሎ በሚዘመርባት ሳምንት የደፈረሰው ወንዝ በሚጠራበት የጨፈገገው ሰማይ ፈገግ በሚልበት የጨለማው በርኖስ በሚገፈፍበት የምንጧ ኩልል ብሎ በሚፈስበት በዚች ድንቅ ምሽት በ1924 ዓመተ ምህረት ነሐሴ 21 ቀን ከወይዘሮ ጀማነሽ ወልዳ አማሕፀን እንደ ዘንጌ ተመለመለ እንደ ሸት የተፈለፈለ መልከቀና ልበቀና ሕፃን ለአቶ አንበርብር ደሴ ተወለደለት። እግራችን ሁል ጊዜ በማለትና በሌሊት እንደማይናወጥ እንደ ብረት ችንካር በቤተ ክርስቲያን ውስጥ የተተከለ ይሁን የሚለው ቃል ለመጋቢ ሐዲስ የዕለት ተግባሩ የሕይወት መመሪያው ነበረ። ደምፀ አንበርብር ትዕግሥት፣ ጸሎት፣ ስግደት፣ ትህትና፣ ደግነት መገለጫዎቹ ነበሩ። ያለ ምስክር ማዕደ እግዚአብሔር አይቀርብም ብሎ ተማሪዎቹን ጠርቶ ከተማሪዎቹ ጋር አብሮ የሚመገብ ደግ መምህር ነበረ። አይ አሁንስ በቃኝ፣ የአባቶች አምላክ ጥራኝ፣ የጤንነት ሻማዬ ከጠፋ መሽቷል ቀኔ እንግዲህ ለአንቀላፋ ብሎ ወንጌልም ሙሽራ አድርጎ የኖረ ወንጌላዊ አብይ የሐዲስ ኪዳን ምርኮኛ የአንድምታው ግዞተኛ የሰብ ዓለም ብቸኛ አባቱ ዝምተኛ በትናንትና ዕለት አንቀላፋ ደምፀ የከተማው ዝጎሃዊ ወዲህ ምስጥርም ያራቅቅ ወንጌላዊ የተመስጦ ሰው ማህሌታዊ ለእግዚአብሔር ክብር የዘመረ ወንጌልን የተረጎመ የኔታ ደምፀ አንደበት ታተመ። አምላኩን ፊት ለማየት በሚወዳት በምትወደው በእመቤታችን መታሰቢያ ዕለት ከዚህ ከጎስቋለው ዓለም ወደ ብርሃናማው ዓለም በትናንትና ዕለት ተሻገረ። አዎ ተሻገረ፣ ተሻገረ እንጂ አልሞተም። ስለዚህ ደምፀ ሞት አትበሉ። አልተዳፈነም ፍሙ፣ አልተሰበረም ቅስሙ፣ አልተቀበረም ስሙ የቃሉ ልሳን ቅመሙ፣ የአቋቋም የዜማ ቀለሙ አልነጠፈም ይቀጥላል በልጆቹ። ስለዚህ ደምፀ ሞት አትበሉ። የቃሉ እሳት ነበልባሉ፣ የድምፁ ብርሃን ፀዳሉ፣ የአንድምታው ምስጢር ኃይለ ቃሉ፣ የዘር ንድፉ የፊደሉ አልተቋረጠምና ሁሉ ደምፀ ሞት አትበሉ። ደጉ የጸሎት አባት አልቃሻው ሆደብቡ፣ የአባትነት መለኪያ የመምህርነት መመዘኛ ሙሽራ አባቴ ብጽት ነፍስህ ከሥጋ እስከተለየችበት ሰዓት ድረስ ስትካትትለት የኖርከው መከረኛው ብኩል ልጅህ አደራህን እንዳላጎድፍ በረከትህ በሕዋሴ ረፍ ብዬ እሰናብትሃለሁ። ስለ ብጽኤት ነፍስህ ስለ ቁጥብ አንደበትህ ነጭ ልብስ ለብሽ እሸኝሃለሁ።